ትክክለኛው ቀለበት ለዛሬ አመት እስከሚደረግ ይህ አታሳይ አነስ ቀመጭሙጭ ነው የሚሆን ነገር አዲስ ነገር አለ። በዚህ ሳምንት እዚህ አለም የሸራርጉለት። ጋይስ አለም የሸራርጉለት። አሁን ሰው አለገና አለገና የት አለ ገና? አንድ ሽማግሌ ሰውየ አምጥተውልኛል። አገባዋለሁ ለእነሱ ብዬ። አለምዬ፣ አለምዬ፣ አለምዬ ሲመጣ፣ ጋይስ እስኪ የምትወድኝ ማለት ነው። ቲክ ታክ ብቻ አይደለም ፎሎ የምታደርጉት፣ እየገባችሁ ሳብስክራይብ አድርጉት። ከውስጥ ነው ያለው። ኦኬ

ኧረ፣ አለምዬ ፎን አድርጉልኝ። ጋር ማን ነው? ጥሩልኝ፣ አለምዬ እኔ ጥሩልኝ። ጋይስ፣ ሰላም ነው? ሰላም ነው

ሰምታችኋል። መስቀሉ ይሄ የማተቡ ነው የወጣ እንጂ መስቀሉ ወርቅ አለ። አልጣለችው ከወርቅ ላይ ወርቅ እኮ ማተብ የሚደረጋል ከነ መስቀሉ ችግር

አለምዬት ነህ፣ አለምዬት ነህ። አሁን ይሄ አካውንትም አለ፣ እስጡኝ። በቃ እኔ ራሴ ፎሎ አልደረገውም። ጋይ ስታርታር ማህተብ ታደርጋለች። እሷን ማህተቧን ብቻ ታደርግ። ወርቁስ ለምን አታደርግም? ምነው በቃ ከእሷ በላይ እኛ ኦርቶዶክስ አላችሁ፣ እኛን አላፊነት የሚሰጠን እኛ የምናዛት እኛን እንትን የምናደርጋት አላችሁ። መብቷ ነው። መስቀል አይደለም ያደረገችው? ወርቁም መስቀል ነው። በስማም አንቺ። ህዝቡ ግን ው በስማም ነው። ወርቁም መስቀል እኮ አለው። ዋናው መስቀል ማድረግ ነው። አንገቷ ላይ አይደለም። ምን አይነት በሽተኛ የሆነ ህዝብ ነው? እሰዋት ሁሉ ሰዋደ አምላክ ሊቀ ሰው ለማሳቀቅ። እረ አለምዬን ሸር አድርጉልኝ፣ አለምዬን ሸር አድርጉልኝ ጋይዝ

አሞራው አሞራው፣ አርሴማዬ፣ እዚህ የምትገቡ በጉቦ ነው የምትገቡ፣ ጉቦ እየከፈላችሁ አርሴማዬ፣ የቀረት አድርጊልኝ። ጉቦ ማለት ጊፕት ጋላሪ ላይ